ምሽጎቼን ሳያቸው የጠለሉ እንቦቼን መንጋቱን መቻምናለው የማይመስል ስለነበር በጉልበቴ ያለው ከመራቅ መቅረብ ደጉ ስል መማለዴን ባላቆምም ተስፋ ነፍስ እንዳለው ማወቄን ሲሞት ማየቴን አልክድም። እኔም የሚገርመኝ አዝማቹ ካለ አለ ነው፣ ድል አለ አሸንፈሻል፣ ነበር የሰዓት ዶፍ እየጣለ ምነው እንዳልል አፍሬ እግሩ ላይ በአንቀላፋ፣ ፀሐይ ወጣ፣ ንጋት ሆነ፣ የሰባው ጨለማ ጠፋ። እንዴት አርጎት ይሆን በምን ስልቱ በምን ዘዴ? አቅማም አቅም ያጠረው የሞተስ በምን ጎራዴ? የሚገርመው አልሸተትንም አልሸተትንም፣ ፍምፍም ፍጹም አልፈጀንም። ፈሩት ሲመጣ ሰጉ፣ በድንገት ገና ሲሰራ ገና ሲራመድ አጎበደዱ አዋጅ ማህተብ ጥበቦች ሁላ ላውራው ጥበብ ወላፈን አገኘ ከፈን ወላፈን የሚያጠፋው ሰው ነገሩ ኢየሱስ ከፀሐይ ሰባት እጅ ሰባት እጅ ይልቅ የሚያበራ ነው። ማዕበልን አዘዘው ዝም አለ እረጭ፣ እንዳልነበር እንዳል ነበር ውሽንፍር በዙሪያው ሲፈነጭ። የኔ አለቃ ብርቱ፣ የነሱም ጌታቸው አጣጥፎ እንደ ገጽ መዝገብ ከተታቸው። ከደጁ ዘለኩኝ ህጉን አደንዝዞ ሐማ ተሰቀለ አይሁዲ ጎብዞ። ማንፈራት፣ ሐዳሳን ማንጠረጠራት፣ አስቴርን ያውቃታል ከሱሳ ይጠራት። ተዘረጋላት የንጉሱ ዘንግ ኢየሱስ አዎን አለ ባለ ማዕረግ፣ የነገሥታት ንጉሥ ታላቅ ባለሥልጣን፣ እንኳንም አገኘነው እንኳን ደጁ መጣን። የነገሥታት ንጉሥ ኢየሱስ ታላቅ ባለሥልጣን፣ እንኳን አገኘ ነው እንኳን ደጁ መጣን።